የትኛውም አይነት የበሽታ ሰንሰለት ይበጠስ ከእኔ ጋር ሶስት ጊዜ የኢየሱስ ደም ሁለት ሶስት አጠገባችሁ ያለው ሰው ጀርባው ላይ የኢየሱስ ደም ብላችሁ ያዙት ጀርባውን ያዙ የኢየሱስ ደም ብላችሁ አንገታችሁን ዝቅ አርጉ አይን ጨፈን ዝም በሉ እግዚአብሔር እንዲህ አለኝ የሰላሳ አምስት ሰዎች የሰላሳ አምስት ሰዎች መዝገብ ይቀየራል። ዝም በሉ አንዴ፣ አንድ ደቂቃ አንገት ዝቅ አርግልኝ። ሄሎ፣ አንድ ደቂቃ ታገሱል። እግዚአብሔር መዝገባቸውንና ፋይላቸውን ቀይራለሁ ብሎኛል። በበሽታ ገመድ፣ በጭንገፋ ገመድ የታሰሩ ሰዎች አሉ። የእግዚአብሔር መንፈስ እየፈታቸው ያልፋል። እንደ ሞተ ሰው ሆኖ ይወርቃሉ። ነገ ጧት ጀምሮ አዲስ ነገር መስማት ይጀምራሉ። ጸጥ። ኢየሱስ አንድ ሁለት ኢየሱስ ሶስት። አምጧቸው። የሚወርቁትን ዘይት እየቀባው ጸልይላችኋለሁ አለ። እዚህ ፊት ለፊት አምጡ፣ ይተሸከማችሁ ኩላሊቷን፣ ማህጸኗን በልበል በል በስሙ የተሠራ በስሙ የተሰራ አምጧቸው፣ ወደዚህ የተሸከማቸው የሰላሳ አምስት ሰዎች ፋይል ሲቀየር አይቻለሁ። መዝገብ ሲቀየር አይቻለሁ። የጭንገፋፍ መዝገብ፣ በፍሬ መዝገብ፣ የበረከታቸውን የያዘውን ዘንዶ እግዚአብሔር ሲመታ አይቻለሁ። እጃችሁን ጫኑና፣ አንዴ ከኔ ጋር የኢየሱስ ደም በሉ። አንዴ ጸጥ በሉ። መቆም አይችልም። ድብ ድብ እያለ ይወርቃሉ። አባቴ አመሰግናሃል፣ አባ አመሰግናሃል፣ አመሰግናሃል አ አመሰግናሃል ንካቸው። የሚገርም አንድ ሶስት ሰዎች በሞት መንፈስ የተከበቡ አሉና፣ ቆይ መንፈሱ አለቃ ነው። ከላያቸው ላይ ልምታዬ መንፈስ ዘጠኝ ጊዜ፣ ሰባት ጊዜ በሞተ ሰው አፈር ድግምት የተሰራባት አንድ ሴት አለች። አለቃ መንፈስ ነው ላይ ያለው ጮሆ ይወርቃል። አንድ ሁለት ሶስት፣ እሳት አውጡት። አንደኛዋ ደግሞ በፎቶዋና በጸጉሯ ላይ ነው የተሰራው አለኝ። ጌታ አስመለጥኳት አለ አስመለጥኳት። ይሄውና ይሄውና መንፈሱ ይመታል። ውጣ! ኢን ጂሰስ ኔም አንተ እባብ አ አውጡ! ሰባት ሰዎች ሶስት ወንዶች፣ አራት ሴቶች የጭንገፋ የጭንገፋ ብትር ከእጃቸው እግዚአብሔር ሲነጥቃለሁ። የጭንገፋን የጭንገፋን ቁልፍ እግዚአብሔር ከእጃቸው ሲነጥቃለሁ እስ ያጠገባችሁ ያለውን ሰው ጀርባውን በደንብ ያዙት። ጭንገፋ ተሰበረ በሉ። በልበልበልበልበልበልበል የመጨረሻ በልበልበልበል። ጸጥ አንገት ዝቅ አርጉልኝ። ጌታ ይባርካችሁ። ሰባት ናቸው፣ አንድ ላይ ነው የሚወርቁት። ዝም በሉ፣ እዩ። የእግዚአብሔር እጅ ከእኔ ጋር እንዳለች ታያላችሁ አሁን። አንድ ሰባት ናቸው፦ የልጅ ጭንገፋ፣ የጤንነት ጭንገፋ፣ የፋይናንስ ጭንገፋ ንካት፣ ንካው በብር የተሰራ በስም የተሰራ አውጣችው፣ ወደቀያ። እዛ አንድ አንድ ሴታለች፣ በቀለበቷና በአንገቷ ሀብል የተሰራባት መተት ጭንገፋ። እያለሁ ትጀምራለች፣ አትጨርስም፣ ይበተንባታል። ወጣት ናት፣ ይበላሽባታል። ጉባኤ ውስጥም ቆሞ እያሉ መንፈሱ መንፈሱ መት የጭንገፋ መንፈስ ነኝ ይላል። በቅናቱን የገባውባት ይላል። ወጣት ናት። እግዚአብሔር አስመለጥኳት ይላል። የእባቡን መርዝ ከእጇ ላይ መትቻሉ አለ። ጮሆ ይወድቃል። አንድ፣ ሁለት፣ ሶስት። የጭንገፋ መንፈስ ነውጣ ነውጣ ነውጣ ና ውጣ! በጌታ በኢየሱስ ያዙ። አጠገባችሁ ያለው ሰው። አንድ ሰው ይቀራል። አንድ ሰው ይቀራል። የጭንገፋ ሰንሰለት እጇና እግሯ ላይ ታሰረ። አይሳካላትም ትጀምራለች፣ ይበላሻል። ትጀምራለች፣ ይበላሻል። ነገር ሁሉ ተበላሽቶባታል። እግዚአብሔር ግን ነፃ እያወጣታ ያለው ዝም በሉ አንተ አውሬ። የሚገርም ነገር ነው ማየው። የእግዚአብሔር መንፈስ እንዲህ አለኝ በፎቶዋ ላይ፣ በፀጉሯ ላይ፣ በልብሷ ላይ ነው የተሰራው። በስጦታ ላይ ነው የመጨረሻው መንፈሳ፣ አለ ተሰርቶ የተሰጣት ነገሯ ሁሉ ተበላሽቷል፣ አለ እግዚአብሔር። መንፈሱም መትቻለሁ አለ። ይውደቅ፣ ይውደቅ ወይ እስቲ ሶስት ጊዜ ወደቀ በሉ። አራተኛ ላይ መንፈሱ ይወርቃል። ሶስት ጊዜ አንድ በደንብ በልጅ ሁለት የመጨረሻ ሶስት እሳት አውጣ፣ አውጣ ከእዛም ጋር አውጣ፣ ሁለት አውጣ፣ እሳት እስ ያጠገባችሁ ያለውን ሰው በረከትን የያዘ ዘንዶ ተመተዋል በሉት። አውጣአውጣአውጣ አውጣ አውጣ አውጣ። ሁ እጅህን ስጠኝ። አንዴ እጅህን ስጠኝ፣ ቀኝ እጅህን እንደዚህ። ሁለት እጃችሁን እስኪ ሁለት ጣታችሁን እደዚ አርጉ፣ እንደዚህ አድርጉ። የእግዚአብሔር እሳት በዚህ ሁለት ጣት ውስጥ ይለፍ። ግንባራችሁ ላይ እንደዚህ አስቀምጡ። እስኪ ግንባራችሁ በሽቶ ድግምት የተሰራባት በሽቶ ድግምት የተሰራባት አንዲት ሴት አለች። የቅናት መንፈስ ነኝ አለ። ምቀኛ ነኝ እኔ ምቀኛ ነኝ ይለኛል መንፈስ ጓደኛዋ ነው ያሰራውባት ይላል መንፈሱ። እግዚአብሔር አንድ ሁለት ሶስት፣ ፈትቸሻል፣ ፈትቸሻል። ግንባሯ ላይ የተቀመጠ እባብ ያለ ጭንቅላቷን አስሮ የቆመ አንድ ደቂቃ ይብል መንፈሱ ይመታ ይወርቃል። ግንባራችሁ ላይ ሁለት ጣታችሁ ብቻ አስቀምጡ። የእግዚአብሔር እጅ እንዴት እንደምትመታው ታያላችሁ። አንተ አውሬ የቅናት መንፈስ፣ አንተ አውሬ የቅናት መንፈስ ናውጣ፣ አውጣ፣ አውጣ። ከነገጧ ጀምሮ አሜሪካ፣ ካናዳ፣ የትኛውም ሀገር የእናንተ የሆነ ስጋቢ ዘመድ የያዞ በረከት አሁን ይለቀቅ ልቀቅና አሜ ባለይስ እጅ ስጠኝ የበረከት እጅ አሁን ትንካ እስቲ ሆድ ላይ በኢየሱስም ተለቀቀ ብለ ጫን ቀኝ እጅን ሆድ ላይ ጫን በኢየሱስም ተሰበረ በለ አንገታችሁን ቀና አርጉስ አይናችሁን ጨፍኑ ዝም በሉ እግዚአብሔር እንዲህ አለኝ አሥራ ሰባት ጊዜ መርዝ መርዝ የተሰራባት ነፍስ አየው። ልቧ ላይና ኦዷ ላይ የሚንከባልል ጥቁር ድንጋይ አየው ምንድን ነው ስል እግዚአብሔር እንዲህ አለኝ እንድትሞት የተሰራባት መርዝ ነው አለኝ። እግዚአብሔር እንዲህ አለኝ እንደ ድንጋይ ውስጧ ይንከባልላል። አሁን እፈታታለሁ አለኝ። ወደኋላ መንፈሱ ይጥላታል። ጸጥ በሎ አንዴ አንድ ሁለት። ሶስት ሂድ ሂድ በረከቷን ያስክ አውጣው ወፍራም ሴት አንድ ወፍራም ሴት አለች በረከቷ የተያዘ ሰላቢ መንፈስ በሀይጥ የተላከባት ሰላቢ መንፈስ በሰው እግር የገባባት አንድ ሁለት ሶስት ቻው እሳት እሳት አንድ ወንድ ልጅ አለ ሌላም እኔ እሱ ውስጥ ያለው ነብሰ ገዳይ መንፈስ ነኝ አለ። የሰውን ደምሳፈስ ነው ምረካው የሚል አንድ ወጣት ወንድ ልጅ ላይ አለ። የሞትና የነብሰ ገዳይ መንፈስ ደም ውስጥ የተጠመጠመ እንምታው፣ ይመታደድ አይደል ያዟ፣ አጠገባችሁ ያለው ሰው ነብሰ ገዳይ። አንድ ወጣት ወንድ ልጅ ለፍቶ ለፍቶ ሰርቶ ለሰርቶ ባዶ የሆነ ብኩናም የሆነ ምንም ነገር እጁ ላይ ሌለ፣ እግዚአብሔር እንዳለ ነብስ ሰገዳይ መንፈስ ነው አለኝ። ነብስ ሰገዳይ መንፈስ ነው አለኝ። ና አውጣት። እሷ ላይም ያለው መንፈስ ተመልኩ ወጣት ወንድ ልጅ አለ አውጡልኝ። ጮሆ ይወድቃል። ጮሆ ይወድቃል። በሃምሳ ሺህ ብር የተደገመ ድግምት ውጣ። ና እየጮካልት አውሬ ድግምት። በሃምሳ ሺህ ብር ተደግሞ የተሰጠው አሁን ባዶ የሆነ ኪሱ ውስጥ ከመቶ ሃምሳ ብር ውጭ የሌለ አሁን ባዶ የሆነ አንድ ወጣት ቆሞ አያዋል። እግዚአብሔር ህይወቱን ቀየርኩ አለ። ህይወቱን ቀየርኩ አለ። ህይወቱን ቀየርኩ አለ። ሂድ፣ ሂድ፣ ሂድ፣ ሂድ። አጠገባችሁ ያለውን ሰው ልቀቅ፣ ልቀቅ፣ ልቀቅ፣ ልቀቅ በሏል። የሚጮህ መንፈስ አለ። የሚጮህ መንፈስ አለ። ልቀቅ በሉ አንድ የመጨረሻ እለሀፋኔ አሻ ኢየሱስ ጌታን፣ እጃችሁን ከፍ አርጉና በረከቴ ተለቀቀ በሉ። ሦስት ሰዎችን እየጨበጣችሁ ያጠገባችሁ ያለው ሦስት ሰዎችን እየነካችሁ በዚህ ሰባት ቀን በረከት ተለቋል። በዚህ ሰባት ቀን በረከት ተለቋል። በዚህ ሰባት ቀን በረከት ተለቋል። በዚህ ሰባት ቀን በረከት ተለቋል። ጨብጦ ጨብጪው፣ በዚህ ሰባት ቀን በረከቱች ተለቋል። ለምስጋና ያንዳንዱ ሰው እስከ ዕሮብ ያንዳንዱ ሰው እስከ ማክሰኞ ያንዳንዱ ሰው እስከ ሐሙስ በኢየሱስን በረከቱ ተለቀቀ። እጅ ከፍ አድርግና ተለቀቀ። እስ እጃችሁን ስጡኝ። ጌታ ሆይ፣ በእጃቸው ላይ አዲስ ነገር ይሁን። መርገም ይሰበር፣ ሰንሰለት ይበጠስ። ቀኝ ቀኝ እጃችሁን ጭንቅላታችሁ ላይ፣ ቀኝ እጃችሁን ጭንቅላታችሁ ላይ። አባ አባ አመሰግነሃለሁ ደማዋን ስላጠብክ ኤች ኤችአይቪን ከደማው ስለነቀልክ። አ አንድ ነፍስ አለች ቀለሊት የምታለቅስ መርዙን ከደሜ ውስጥ ንቀል የምትል አንድ ሁለት ሶስት፣ አጨብጭቡ ለጌታ።